ስለዚህ ይህ ወንድማችን ጭንቀት አለበት ያሟል። አንድ ወንድማችን ደግሞ ምተዋል። እናንተ ለምን ለዚህ ቤት መጣ ውጣልን? ብሎ ትንሽ ጋጋታ ፈጥረው ነበር። ከዛ በኋላ እያንዳንዳቸው ቁጭ አርጎ ጠየቃቸው። በመጨረሻ ይሄ ልጅ ያው እኔ እብድ አይደለሁም እኔ ያቃለሁ፣ ሁሉም ሰው ድነህ ምንም አታውቅም በማለት ሁሉም ሰው ያስጨናንቀኛል፣ ግን እኔ ያቃለሁ ጤነኛ ነኝ ብሎ ነው ያወራውን ነበረው። ስለዚህ ሉል ቢቻ ውርቶት ነበር። ዛሬ ሚስጥር በሙሉ እያንዳንዱ አውጥተዋል። አቶ ኤፍሬም ድርጅት እንደሚሰራ አቶ ኤፍሬም ደግሞ ብዙ ባለ ሀብቶች እንደሚያቅ እነዛ ባለ ሀብቶች በሙሉ ከእነሱ ጋር ብዙ ስራ እንደሚሰራ ብዙ ውል እንደሚዋዋል። እኔ ስራዬ ማታ ማታ ነው ማለት ፖሊሶችን ማይፈትሹት እቃ የሚፈትሹት ፖሊሶችን ሊያውቁት ማይፈለግ እቃ ማታ ማታ ነው ምጭ፣ ነው እዛ ሰባት ዓመት በሙሉ ሰርቻለሁ። ብዙ አይነት መኪናዎች አሉ፣ ከውጭ የሚገቡ እቃዎችን አሉ። እና መንግስት ማያውቃቸውና ፖሊስ ማያውቃቸው እቃዎችን ማታ ማታ ነው በድብቅ ጭኝ የሚወጣው ነበረው። በዛ ሰዓት ከብዙ ባለሀብት ከብዙ ሰው ተዋውቅ ያለው። ነገር ግን አቶ ኤፍሬም በጣም ከባድ ናቸው። በቃ ቤተሰብ ሁኜ ነው የምሰራው ነበረው። የድርጅቱ ሹፌ ነኝ። ቀን ሰራተኞቹ ያመላልሳለሁ፣ ከቤታቸው ወደ ስራ ቢሮ፣ ከቢሮ ድርጅት፣ ከድርጅት ወደ ስራ ወደ ቤታቸው መልስ ነበር። ከዛ በኋላ አቶ ኤፍሬም ማመላለስ ነበር። ግን አቶ ኤፍሬም ብዙ ጊዜ ሀገር አይቀመጥም ውጭ ነው የሚቀመጠው። ውጭ ሀገር ይሄዳል ምክንያቱም አገር ውስጥ ብዙ አይነት ወንጀሎች ስለሚሰራ ስለሚፈራ፣ ውጭ በአብዛኛው ውጭ ነው የሚሆነው። አልፎ አልፎ ሲመጣ ደግሞ ደግሞ እኔ እያሱ ሹፌር ነበርኩኝ እና ከብዙ ባለ ሀብቶች ጋር ይገናኛል ግን እነዛ ባለ ሀብቶች በሙሉ ይዋዋላሉ፣ በሰላም ይዋዋሉና ከዛ በኋላ ይክዳቸዋል፣ ይጣላሉ፣ ሀይለኛ ጠቡ ውስጥ ይገቡና በቃ መልሶ እንዳይጠይቁት አርጎ ነው አፋቸው የሚዘጋቸው። በምን እንደዛ እንደሚያረጋቸው ብቻ አላቅም። እኔ በጣም ነው የሚገርመኝ የነበረው። ስለዚህ የዛ ድርጅት ውስጥ ስለድርጅት ውስጥ ስለምስራ ብዙ ሚስጥሮችን አውቃለሁ። የዛ ድርጅት ከሀ እስከ ፐ ያለው ዶክሜንት ብዙ ነገር በስልኬ በወረቀትም የያዝኩት ዶክሜንት ነበር። ያ ዶክሜንት እዚህ የቤት አስቀምጬ ነው ስራ የሚሰራው ነበረው። ታናሽ ወንድሜ አሁን ሞተ የተባለ ወንድሜ፣ እኔን ያሳደግኩት እኔን ያስተምርኩት፣ ከዛ በኋላ ትምህርት የተወሰነ ከተማረ በኋላ አለም አለም ብሎ ቤት ቁጭ ብለዋል። በጣም ቸግሮናል። እኔ ብቻ ነው የሚሰራው። እናቴ ደግሞ ክፍል ሀገር ነው ያለችው እንኳን ለእናቴ ለእናቴ እንኳን አምስት ሳንቲም አልሰጣትም። ሙሉ በሙሉ ለእነዚህ ለህትና ለወንድሞቼ ነው የምለፋው የምደክመው። ግን እንደዛ ሁኜ ያሳደግኩት ወንድሜ አቶ ሲሳይ የምታውቁት ከሆነ የዛ ድርጅት ሁለተኛ የድርጅቱ ያ ሁለተኛ ማነው ነው አለቃ ነበር እሱን መሳይ አቶ መሳይ አቶ መሳይ እንደተያዘና የህግ እንደቀረበ ሁላችንም እናውቃለን። ስለዚህ የእሱ ስራ ድርጅት ውስጥ ስራ ፈልግልኝ ወንድሜ ያለ ትምህርት አልማረ ብለዋል። ስለዚህ እዚህ ድርጅት ውስጥ ይሰራ ብዬ ያስገባሁት እዛ ካገባ በኋላ ሁሉ ስራው ምናምን በቃ እኔ ጥሎ እሱ ስራው ሊሰራ ነው የሚፈልገው። እኔ ከዛ ድርጅት ሊያስወጣኝ ይፈልጋል። ትላንት እኔ ለምኝ ያስገባሁት ወንድሜ ለእኔ ጠላት ሆኖ ተገኘ። ሰባት አመት የሰራሁበት ድርጅት ገና አመት ያልሞላ ወንድሜ ከዛ ድርጅት እንዲወጣና እንዲጠሉኝ መጥፎ ነገር እንደሆን ኩን ያርጎ ነው ከእነሱ ጋር የሚያወራው። በመጨረሻ አቶ መሳይን ደግሞ እኔ እስከ ጥግ ድረስ ጠልቶኝ ከወንድሜ ጋር ሁሉ ነገር አግቢና ውጪ ተላላኪ ሁሉ ነገር መጀመሪያ እኔ ኃላፊ የነበርኩኝ ከዛ ወንድሜ ያደረጉት። ወንድሜ ደግሞ ማስፈራራት ጀመረ። በአቶ መሳይ አንድ ነገር ብትናገር አጠፋሃለሁ ምን ያደረክልን? ነገር የለም። ያ ህቶች የሸክም ነው የሆንከው አንተ ማጥፋት ነው የምፈልገው። ስለዚህ አርፋ ስራህን ስራ፣ የአማት ከዚህ ድርጅት ለቀ መውጣት አለብህ ብሎ ሁሌ ያስፈራረኛል። እኔ ደግሞ በጣም ተናድጄ ያለሁ እናቴ ትቼ እናቴ ብዬ አንድ ቀን ዞር አርጌሳ ላይ ለእነሱ በመልፋቴ ለእነሱ በመደከሜ ቀንና ማታ በመስራቴ ሳልበላ እንኳን ቀን በሙሉ ምንዳበት ቀን አለ ሳልበላ አዳር በሙሉ ምንዳበት ቀን አለ እንደዛ ለፍቻ ያሳደግኩት ወንድሜ ዛሬ ዙሩ ለእኔ ጠላት የሆኑ ሊገለኝ ሁሌ ያስፈራራኝ። መጥቼ ለእህቶቼ ስነግራቸውም እነሱ ሊሰሙኝ አልቻሉ። ምክንያቱም እኔ ያጎት ልጅ ነኝ፣ እሱ ወንድማቸው የስጋ ወንድማቸው ነው። ከዛ በኋላ በጣም ተናድጄ ሂጄ ጠጣሁኝ። በጠጣሁኝ ሰዓት ደግሞ በቃ እሱ ለመግደል ነው ማስበው ነበረው። አጋጣሚ በጣም ጠጥቼ ቤት ስመጣ አገኘሁት። ተጣላን፣ ገፍትሬ ጣልኩት። ገፍትሬ እንደጣልኩት አቃለሁ። ከዛ በኋላ ሰዎች መጡ። ሶስት ሰዎች መጡ። ይዘውኝ የሆነ ዶልፊን ውስጥ ገቡ። እነዚ ግን ፖሊስ አይደሉም። እናንተ ማናችሁ? ለምን ደዚ ዶልፊን ውስጥ ምታስገቡኝ? ስላቸው ጊዜ ወንድምህ ገለኸዋል፣ እኛ ፖሊሶች ናን ብለውኝ ይዘውኝ አዳማ ሄዱና አዳማ ሆቴል ሶስት ወር በሙሉ አስቀመጡኝ። ስለዚህ በዚህ ልክ ወንድማቸው አልተገደለ ማለት ነው። ይሄ ሴራ ሆነ ብሎ የተደረገ ነገር ነው። እሱ ተገደልከው ተብሎ እስር ቤት እና ሰው እስር ቤት ፖሊስ እስር ቤት ይወሰዳል እንጂ እንዴት አዳማ ሶስት ወር በሙሉ ይቀመጣል ሆቴል። ለዛው ከቤት እንዳትወጣ ተብሎ ስልኩ ተቀምቶ ምንም ነገር አንዱ የሆነ ጊዜ ሰው አግኝቼ የእህቶች ስልክ ስደውል ሁለት የሁለቱም የእህቶች ስልኮች አይሰሩ። በሶስት ወር ነው አንድ እህቷ ደውላ፣ እሱም በእኔ ስልክ አይደለም እዛ፣ በዛ ሳተኛ ፖሊሶች ነው ብለውኝ ይዘውኝ ወደ አዳማ በሄዱ በሶስቱ በአንዱ ስልክ ደውላ ነው እና በቃ አሁን የሚያመጣ ሰው ሰው አመቻች ያለው ወንድማችን ገለኸዋል። ግን እኛ ከፖሊስ ያለው ነገር ሁሉ ነገር ጨርሰናል። አሁን ቤት ትመጣለህ ብለውን በሶስት ወሬ ስመጣ ቤት ቀይረው እዚህ ቤት መተው ሌላ መኪኖች ግቢ ላይ ያየሁኝ ቤቱ ሁሉ ነገር ተቀያይሮ ነው ያገኘሁት። ምንድን ነው ይሄ ጉድ፣ ምንድን ነው ስላቸው ጊዜ ዝም ብለህ ቁጭ በላንተ ምን የሚያገባህ ነገር የለም። አሁን እጅ ላይ ያለ ዶክሜንት እያንዳንዱ ለእኛ ስጠን ብሎ ነው ሁሉ የሚጠይቁኝ። ተውት ዶክሜንት ሆን እፈልገዋለሁ። ድርጅት ሰባት አመት በሙሉ የሰራው በት ድርጅት ነው ዶክሜንት ነው ፋይል ነው ለማንም አልሰጥም። በቃ ካልሰጠህን የወንድማችን ኬዘኒ እኛ እንጨርሰዋለን። አንተ ወንድማችን ነህ፣ እሱ ወንድማችን ነው እሱ ማተ ነው። አንተ ለማጣት አንፈልግም ብሎ በየቀን ይጨቀጭቆኛል። በቃ ተው፣ እሱ ፋይል እኔ አልሰጥም ስላቸው ጊዜ ካልሰጠህን ፖሊሶች መልሶ ሊያስሩህ ይችላሉ። ስለዚህ ከኛ በምንጨርሰው መንገድ ስላለ እኛ እንጨርሰዋለን ብለው ብሎ ነው በየቀን ሲጨቀጭቆኝ ሰጥኋቸው ሀታ በስልኬ ያስቀመጥኩት አምጣ ብሎ ነው ያንዳንዱ እንዳ ኮፒ ሳላስቀምጥ ነው እንዳለ የወሰዱ፣ ለምን እንደወሰዱ ቢቻል አቅም የሚመጣ ሰው በሙሉ ያሟዋል፣ ጭንቅላቱ አይሰራም፣ ጭንቀት አለበት፣ እብድ ነው ብሎ ይናገራሉ። ግን እኔ ጤነኛ ነኝ፣ አላመመኝም። አንተም አሁን እብድ ነህ ነው የምትለኝ? እኔ ጤነኛ ነኝ። ማወራው በሙሉ አውቃለሁ፣ የምናገረው በሙሉ አውቃለሁ። ወንድሜ እንደገፈተርኩት አውቃለሁ። ግን ሞተ ብሎ የነገሩኝ እነሱ ናቸው እኔ ምንም አይነት ወንጀል አልሰራሁኝ፣ ብሎ የተናገረው እንዴት የገዛ ወንድማቸው የገደለ ያጎታቸው ልጅ እዛ ቤት ቁጭ አድርገው ይቀልቡታል። እነሱ ንግድ የሰሩበት ከአቶ ኤፍሬም ጋር ተመሳጥረው ያጎታቸው ልጅ እንደ እብድ አድገውች ጭንቀት ለቀውት በየጊዜ ይመጡና ይዘቱብኛል አለ። ወንድማችን የገደል ኳንተ ነህ ገና ወንድማችን ገለህ ከኛ ጋር ትኖራለህ፣ እንዲህ ትላለህ፣ እንዲህ ትላለህ ብሎ በየቀን ያስጨናንቁኛል። ለመኖር ከለከሉኝ። እኔ ግን ጤነኛ ነኝ። ለእናቴ ልኖርላት ተፈልጋለሁ፣ ግን እነሱ በየቀድሞ ወንድማችን ገለኸዋል፣ አንተም ያመሃል፣ አንተም ጭንቅላትህ ተነክተዋል፣ ጭንቀት አለብህ ብሎ ይሉኛል። እኔ ማድረገውን ጠፍቶብኛል ብሎ ነው ያለቀሰ ነው የተናገረው። በጣም ነው ያሳዘነኝ። እኔም ትላንት እኮ ይሄ ነገር በጣም ገርሞኝ ነበር። ምክንያቱም እንዴት ወንድማቸውን የገደለ ልጅ ቁጭ አድርጎ ይቀልቡታል፣ ቁጭ አድርጎ ያኖሩታል? እነሱ የራሳቸው የሆነ ጥቅም ስላገኙ ነው ከአቶ ኤፍሬም ተመሳጥረው ይሄ ልጅ እንዲያብድ በቃ ጭንቀትን ብቻ እንዲሆን ጭንቀት እንዲለቅበት ነው የሚያደርጉት። ግን እነሱ ወዛ ጋ ወንድማቸው ይሞት ይዳን ይኑር ይደበቅ የታወቀ ነገር የለም። መቼም ጀግናው ሉላችን ፈርፍሮ ያወጣዋል። ስለዚህ ይሄ ልጅ በቃ ሁሌ በጭንቀት ጭንቀት እንዲይዘው እንዲሞት እንዳይኖርና እንዳይሞት ነው አድርጎ ነው እዛ ቤት ያስቀምጡት። ውጭ ሊወጣ አይሰጡትም። ሁሌ ወንድማችን የሞተ በአንተ ነው ይሉና ሁሌ ጭንቀት ውስጥ ሰው ሲመጣ ያሙ አልተው አታውሮት ይሉታል። ግን እኔ ምንም ያመኝ ነገር የለም ለምን ሶስት ወር በሙሉ አዳማ ሆቴል እንዳስቀምጡኝ እኔ አላቅም ነው ያለው። እውነትም ለምን አዳማ እንዴት ሆቴል እንዴት ሊያስቀምጡት ይችላል? ፖሊስ ካሰራው ፖሊስ ጣቢያ ነው እንጂ እንዴት አዳማ አንድ ማንኛውም እረፍት ለእረፍት አድርግ እንደተባለ ሰው እኮ ነው። ስለዚህ ለምን እንደዚህ ሆነ? ወንድሜ ከገደልኩት እስር ቤት ለምን አል ለየትኩም ለምን እንደ አዳማ የተቀመጥኩ ስላችው፣ አይ ወስ ፖሊሶች እንዳያገኙህ ብለን ነው እዛ እንድትቀመጥ ያደረግ ነው። አሁን ሁሉ ነገር በፖሊስ እንጨርስ ነው እንድትመጣና አንተ ከኛ ጋር እንድትኖር ያደረግ ነው ይሉኛል። ግን እኔ ብሞት ይሻለኛል። በጣም ጭንቀት ውስጥ ነው ያለሁት። ሁሉም ሰው ይመጣና አይ ስራም ጭንቅላቱ አብደዋል ነው ቢለኝ፣ ግን እኔ ያላበትኩ ማቃለሁ፣ ማወራ ማደርገውን አቃለሁ። ምንም የሆንኩት ነገር የለም። የዚህ ሁሉ ያደረገኝ ወንድሜ ነው። እኔ ያሳድግ እኔ ዋብልችው እኔ ያጠጥችው ጠላት ሆነብኝ ከሰባት ዓመት ከሰራሁበት ድርጅት እንዲወጣና እንድባረር አደረገኝ ከእነሱ ጋር አድርጎ። ስለዚህ አቶ ኤፍሬም ማለት በጣም ከባድ ሰው፣ የሰውን ህይወት የሚያጠፋ የሰውን ንብረት የሚቀማ ሁሌ ባለ ሀብቶችን ባሉበት ይዞርና ውል ይዋዋልና ከዛ በኋላ ይክዳቸዋል። አልሰጣችሁኝም አላየሁም ብሎ የሚክዳቸው በጣም ከባድ ሰው ነው። ስለዚህ ከሱ ጋር አትነካካ፣ አንተም ህይወት ሊያጠፋህ ይችላል፣ ነው ያለው የሉል። ለማንኛውም ዛሬ ሉል ከዛ ቤት ይዞት ወጥተዋል። የዛ ጭን ከሞላበት ቤት ይዞ ሲወጣ ጊዜ እህቶቹ አትወስተው ብራቸው ይጎልባቸዋል። እሱ ከዛ ቤት ከወጣ እኛ ለወንድማችን መኖር አንፈልግም፣ ወንድማችን እንፈልገዋለን፣ አትወስተውም። ዶክሜንቱ አምጪ ዋን አንቺ ወሰድሽ ስትባል ታላቃታቸው አልወሰድኩም፣ እሱ ያሟል ይጨንቀዋል። ያልኩህ ለዚህ ኮ ነው የሚያወራው አያውቅም። ያልኩህ ለዚህ ኮ ነው እኔ አልወሰድኩም ብላኝ ነው፣ አይን በአይን የካደችው። ግን እሱ ለእሷ እንደሰጣት ነው የተናገረው። በአጠገቡ ነው የካደችው። ስለዚህ ልጁ ከዛ ቤት ወጥተው